ሰዎችን የኑሮን ለማረጋጋት እጅግ በጣም ብዙ ስራዎች እንደ ተቋማችን እየሰራን እንገኛለን። እሱም አንዱ የምርት አቅርቦት በተለይ በሰንዴ ማርኬት ላይ፣ በሌላው መደበኛ የንግድ ድርጅቶች ላይ የምርት አቅርቦቱ እንዲጨምር የማድረግ ስራ ነው እየሰራን የምንገኘው ከዛ ውጪ ሕገወጥ ነጋዴ ያለ አግባብ እንዳይኖሩ ምርት የማከማቻት የኮንትሮባንድ ስራዎች እንዳይኖሩ ጠንካራ የቁጥጥር ስርዓት አጠናክረን እየሰራን እንገኛለን ማለት ነው። ይህ ማለት ግን ኑሮን ለማረጋጋት አንድ ተቋም ብቻ ንግድ ጽሕፈት ቤት ብቻ ብቻውን የሚያደርጉ የለም። ግን ራሱ ደግሞ የሚሰራቸው በጣም ብዙ ስራዎች ይኖሩታል ማለት ነው። ያ በአግባቡ እየተሰራ ነው ያለው። ሌላው ምናልባት በልዩ ሁኔታ የኑሮን ለማረጋጋት የዘጠና ቀን እቅድ አቅደን እየተንቀሳቀሰ እንገኛለን። የዘጠና ቀን እቅድ በከተማ ደረጃ በምክትል ከንቲባ የሚመራ በክፍለ ከተማዎች ደግሞ በክፍለ ከተማ ዋና ስራ አስፈፃሚዎች፣ እንደዚሁም ወረዳ ላይም በወረዳ ዋና ስራ አስፈፃሚዎች የሚመራ ብዙ አባላትን በውስጡ የያዘ ስራ እየተሰራ ይገኛል ማለት ነው። ለምሳሌ ምርት አቅርቦትን በሚመለከት ንዑስ ኮሚቴ ንግድ ይመራል። ህብረት ስራ አለ፣ ከተማ ግብርና አለ። እነዚህ አካላት በጋራ በተቀናጅቶ በቅንጅት ምርት በብዛት ወደ ገበያ ውስጥ እንዲገባ የማድረግ ስራ እየሰራን እንገኛለን ማለት ነው። ምክንያቱም የምርት አቅርቦቱ በጣም እየጨመረ ከመጣ ዋጋ የመቀነስ ነገሮቹ ስለሚኖሩ፣ በተለይም ደግሞ በሀገር ውስጥ የሚመረቱ ምርቶች በቀላሉ መገኘት እያለባቸው የማይገኙ ምርቶች በአግባቡ እንዲገቡ የማድረግ ስራ ከነዚህ አካላት ጋር እየሰራን እንገኛለን ማለት ነው። ሁለተኛ የቁጥጥር ፓርቱን በሰላምና ጸጥታ ነው የሚመራ፣ ከከተማ ጀምሮ እስከ ወረዳ ድረስ እነዚህ የገቡ ምርቶች በአግባቡ ለህዝቡ እየተሰራጨ ነው ወይ፣ የዋጋ ጭማሪዎች እየተደረገ ነው ወይ፣ እየተደበቀ ነው አይደለም የምለውም ይሄ ግብራይን የጸጥታው ስራ ላይ ብቻ ትኩረት አድርጎ ከላይ እስከ ታች ድረስ ተቀናይቶ ስራውን እየሰራ ይገኛል ማለት ነው። ከዚሁ ጋር ታይዞም ኮሚኒኬሽን ላይም እየተሰራ ያለው ስራ ምርት የቱ ጋር አለ በስንት ዋጋ ይገኛሉ የሚል ለመረጃ ትልቁ መረጃ እየሰጡ ይገኛሉ ማለት ነው። ከኛ ጋር እየሰሩ ያሉ ተቋማት ነው አንዱ ከዚ ውጭም ደግሞ አንዱ ገቢያችን ከፍ እያለ ሲመጣ የምንሰራቸውን መሰረተ ልማቶች ከፍ እያሉ ይሄዳሉ። ሁሉም ነገር ተያያዥነት ስላለው እነዚህ ግብረ ኃይሎች በዘጠና ቀኑ እየተሰራ ያለበት ሁኔታ ነው ያለው። ለምንድን ነው የዘጠና ቀን ያስፈለጉ ለብቻ በልዩ ሁኔታ ለምንድን ነው የታቀደው የሚል ሀሳብ ከተነሳ፣ መደበኛ ተግባር ላይ ሚሰራ ይሄ በጣም አንገብጋቢ ወሳኝ ጉዳይ ስለሆነ የፖለቲካ አመራሩ በየጊዜው መደበኛ ስራ እንዳለ ሆኖ በጣም ልዩ ትኩረት ሰጥቶ ልዩ ስምርት እና ልዩ አቅጣጫ ተሰጥቶበት የሚመራ በመሆኑ ማለት ነው አንዳንድ ስህተቶች አንዳንድ ችግሮች እንኳን ካሉ ወዲያውኑ የማረም የማስተካከል ስራ እንዲኖር ተብሎ ቢያንስ በየአስራ አምስት ቀኑ ከታች ጀምሮ እስከ ላኛው ድረስ ይህ ግብረ ኃይል ተቋቁሞ እየሰራ ይገኛል ማለት ነው። ይህም በማድረጋችን ደግሞ እጅግ በጣም ውጤታማ የሆኑ ስራዎችን ሰርተናል፣ አግንተናል። ለምሳሌ ባለፈው የገና በዓል ላይ በከተማ ደረጃም እንደኛ ክፍለ ከተማ ምንም አይነት የምርት እጥረት ሳይኖር በቂ ምርት ለማህበረሰቡ ቀርቦ በዓሉን አልፈናል ማለት ነው። በቅርቡም የረመዳን በዓል ነው የነበረው። የረመዳን በዓል ላይም በቂ ምርት ቀርቦ ማህበረሰባችን ሳይቸገር ያለፉበት ሁኔታ ነው ያለው። ይህ ማለት ግን የዋጋ ጭማሪ የለም ማለት አይደለም። ዋጋ ጭማሪ ሁለት አይነት ዋጋ ጭማሪዎች አሉ። አንደኛ ትክክለኛ ዋጋ ጭማሪ ከውጭ የሚገቡ ምርቶች ዋጋ ተጨምሮ የገባበት የዓለም አቀፋዊ ሁኔታን ጭምር ስለሚወስን አንዱ ከዛ አንፃር ነው ዋጋ የሚጨምሩ ማለት ነው። ዋጋ ጨምሮ የሚገባው አለ። አሁን ለምሳሌ ዘይት ላይ ከወሰድ ነው በሀገር ውስጥ የሚመረት አለ፣ ከውጭ የሚገባ አለ። እነዚህ ኮመን የሆኑ የሚታወቁ ዋጋ ጭማሪዎች ይጠበቃል ማለት ነው። ሁል ጊዜ መርካቶ ላይ ይገባል። ከመርካቶ ወደዚህ ስመጣ የቁጥጥር ስርዓቱን እኛም በደንብ አጠናክረን የሚጨምሩ ዋጋ አለ። ከዚ ውጭ ደግሞ ሰው ሰራሽ ዋጋ ጭማሪ ደግሞ አለ ማለት ነው። ያለ አግባብ ዋጋ የሚጨምሩ እዛ ላይ በጣም ቁጥጥር ተደርጎበት እየሰራ ያለበት ሁኔታዎች ያሉበት ነው እዛ ላይም ውጤት አምጥተናል አሁንን ግን በቂ ቁጥጥር ተደርጓል የዋጋ ጭማሪ የለም ህገ ወጦች የሉም ማለት አንችልም ማህበረሰባችን በተለይም እዚህ ፋሲካ ላይ ብዙ ችግሮች ሊገጥሙን ይችላሉ ምርት ደብቆ በዓል አካባቢ ሲደርስ የማውጣት ዋጋ የመጨመር ነገሮች ሊኖሩ ስለሚችሉ እሱ ብቻ አይደለም ባዕድ ነገሮች ያልተገባ ነገር ጨምሮ ለማህበረሰቡ እዚህ በዓል ላይ የማቅረብ ችግሮች ሊኖሩ ስለሚችሉ ማህበረሰባችን በየጊዜው ያገኘውን ጥቁማ ለእኛ መረጃ እየሰጠን እርምጃ ወስደን ማስተካከል እንድንችል ቢያደርጉ ጥሩ ነው። ኦርቶዶክስ ሃይማኖት በዓል ትልቅ የሚከበረው በዓል አለ ፋሲካ በዓል። እዚህ ፋሲካ በዓል በጣም በበቂ ሁኔታ ምርት አቅርበን ማህበረሰቡ በሰላም በዓሉን ማሳለፍ እንችል ብዙ ስራዎችን እየሰራን እንገኛለን። አንደኛው ስራ ቅድም ሳነሳቸው እንደነበረው ግብረ ኃይል በልዩ ሁኔታ ተዋቅሯል ማለት ነው። በተለይ ምርት አቅራቢ የተባለው ህብረት ስራ፣ ከተማ ግብርና፣ ኢንዱስትሪ፣ ንግድን ጭምር እኛን ጨምረን በቂ ምርት ለማስገባት ከብዙ አምራቾች ጋር ተነጋግረናል ማለት ነው። ለዚህ ፋሲካ ብዙ አምራቾች፣ ብዙ ገበሬዎች ወደ አራዳ ክፍለ ከተማ ይመጣሉ ማለት ነው። በተለይ ከዶሮ እንቁላል፣ ከበጎች፣ ከፍየል ጋር ተያይዞ እነዚህ ምርት ይዞ ሊመጡ የሚችሉ በሺዎች ዶሮ ያላቸው ሌላም ደግሞ እርባታ ያላቸው ሰዎች ጋር ተነጋግረናል። ወደ ክፍለ ከተማችን ቀርቦ ምርት ሊያቀርቡ እንደሚችሉ ከኛ ጋር ትስስር ፈጥረናል ማለት ነው። ተፈራርመናል። በቅርቡም ደግሞ እንደ ከተማችን ከየትኛውም ክፍለ ከተማ ቀደም ብለን ባዛር ለመጀመር ተዘጋጅተናል ማለት ነው። ማህበረሰባችን ቀደም ብሎ የፊታችን ሐሙስ ጀምሮ አራዳ ጊዮርጊስ ፊት ለፊት ላይ በልዩ ሁኔታ ከተማ ቀፍ የሆነ ትልቅ ባዛር ብዙ አምራቾች፣ ብዙ ነጋዴዎች፣ ብዙ ኢንዱስትሪዎች፣ ብዙ ህብረት ስራ ማብራት የሚገኙበት በቂ ምርት ዞ የሚመጡበትን ባዛር አዘጋጅተናል ማለት ነው። እዛ ባዛር ላይ ማህበረሰባችን በዓሉ ከመምጣቱን በፊት ቀደም ብሎ መገበያት ያለባቸውን እንዲገበያይ በቂ ምርት ደግሞ ከክፍለሀገር ከአምራቹ ወደኛ ክፍለ ከተማ እንዲገባ ትስር ፈጥረን ከሚመለከተው ባለድርሻ አካላት ጋር ሁሉ ተቀናይተን እየሰራን ያለንበት ሁኔታ ነው ያለው። ከዚህም ውጪ ይሁድ ገበያዎቻችን ላይ በቂ ምርት እንዲኖራቸው ውይይት አድርገናል። ከነጋዴዎቻችን ጋር በፊት ከሚያቀርቡ እጥፍ አድርጎ ምርት ማቅረብ እንደሚችሉ ዝግጁም እንደሆኑ እነሱም ገልጾልናል። የተሻለ ነገር ይመጣል ብለን እናስባለን ማለት ነው። እዚህ ላይ የጸጥታ ችግር እንዳይገጥመን ህገወጥ ዋጋ ጭማሪዎችም ባድ ነገሮችም እንዳይጨምሩ ደግሞ የጸጥታም ደግሞ ግብረአል ተጠናክሮ ስራውን የጀመረበት ሁኔታ ነው ያለው። በእርግጠኝነት የፋሲካ በዓል ላይ በቂ የሆነ ምርት አቅርበ ነው በቂ አቅርቦት ኖሮት ማህበረሰባችን ፋሲካውን በዓል በሰላም እንዲያሳልፍ ቀን ከሌሊት እየሰራን ነው ያለ ነው። ደግሞም በእርግጠኝነት ውጤትም እናመጣለን። ከእኛ ተደብቆ የሚሄዱ ደግሞ የማህበረሰብ እገዛ ጥቁማ ያስፈልገናል ማለት ነው። በተለይ ሰንዴ ማርኬቶቻችን ባዛር ላይ የተተመነ ዋጋዎች አሉ። በተተመነ ዋጋ ብቻ ነው መሸጥ የሚቻለው። እዚህ ላይ ዋጋ የሚጨምሩ ካሉ በአንድ ነገሮቹን የሚጨምሩ ካሉ ማህበረሰባችን እንደተለመደው ሁሉ ጥቆማ ሰጥቶን እርምጃ ወስደን የማስተካከል ስራዎችን እየሰራን እንሄዳለን ማለት ነው። ከዚህም በፊት በቅርቡ እንኳን ህገወጥ ነዳጅ ይዘናል። እዚሁ አራዳ ላይ ወደ 800 ሊትር ህገወጥ ነዳጅ ይዘናል። ወደ 36 ቁምታል ጤፍ ያለ አግባብ መጋዘን ውስጥ ተከማይቶ ያለውን ይዜ ይዘኖ እርምጃ ተወስዶ ወዳሁኑ ነዳጁ ወደ መንግስት ካዝና እንድመለስ ጤፉ ደግሞ ለማህበረሰቡ ተከፋፍሎ ወዳሁኑ እንዲሸጥ የማድረግ ስራ ሰርተናል። ማህበረሰባችንም ደግሞ ጥቁማ የሚሰጠን ከሆነ ከዚህም የበለጠ ስራ ሰርተን ውጤት እናመጣለን ብዬ አስባለሁ።